ንጹህ የሆነ ሰው ነው። ያን ሰው ፕሪዙም ስታረገው ንጹህን ፕሪዙም ሊኖሰን ስትል ምክንያት አይሆን አለብህ። እና ያ ወንጀል ደግሞ የጠረጠረ ወንጀል ደግሞ የሚገናኝባች ማስረጃዎችን እኮ አሁን አይደ፣ የያዘበትን ምክንያት ነው እንጂ ማስረዳት ያለበት። ከመጣ ወራ ፍርድ ቤት ላለመልቀቅ የሚያቀርብ ምክንያት አለ፣ መደመጥ ያለበት ይዞታል፣ መጥቷል፣ ዋስትና እየጠየቀ ነው። መጀመሪያ በምን አግባብ ያዝከው እሱን ነው ጀስቲፋይ። አሁን ያቺ ቀጠሮም የተባለችው 59 ያለችው ያዝ፣ እንዴት ነው ሰውየው የተያዘው? በፍርድ ቤት ትእዛዝ አይደለም በጊዜ ቀጠሮ የሚባለው የሚቀርበው። አሁን በፍርድ ቤት ትእዛዝ ስላልተያዘ ፖሊስ በራሱ ጊዜ ያዘው ስለሆነ፣ ወይ ደግሞ ሌሎች ሰዎች ይዘው ምናምን እያሰጡ ስለሆነ፣ ወይ ደግሞ ለምርምራ ፈልጎት በአራ ሰዓት ውስጥ ምርምረው ስላልጨረሰ በዛ ይዞት የሚሄድ ሰው ነው አይደለም። እሱ አሁን መጀመሪያ መጠየቅ ያለበት እኮ ለምን ያዝከው ሳትይዘው ምርመራውን ማድረግ አትችልም ነበር ወይ ነው ጥያቄ መሆን ያለበት። እሱን ጀስቲፋይ ሲያደርግ ነው ወደ ግን ቀጥለው የሚሄዱ እንጂ የያዘ